ጻድቅ በእምነቱ በህይወት፣ ምንድነው ነው ይሄ? እምነቱ ጻድቅ የእግዚአብሔር ልጅ ማለት ነው። እምነቱ ምንድነው? እምነቱ በእግዚአብሔር ቃል ላይ ሆነ። የእግዚአብሔር ቃል ምንድነው? የቃልህ ፍቺ ያበራል፣ ዘ ኤንትራንስ ኦፍ ዩር ወርድ። ቃሉ ውስጥ ገብተህ ከቃሉ ጀርባ ያለውን ነገር ታያለህ። እዚህ ቤት ውጪ ልትሆን ትችላለህ በበሩ ስገባ ግን ብዙ ነገር ውስጥ ትገባል። ልክ የእግዚአብሔር ቃል እንደዛ ነው። የቃሉ መገለጡ ውስጥ ስትገባ ከቃሉ ጀርባ አሁን ለምሳሌ፣ በመገረፉ ቁስል ተፈውሳቸዋል ይላል። እንደ እግዚአብሔር አቆጣጠር ያልተፈወሰ ልጅ የለውም እግዚአብሔር። በእግዚአብሔር እውቀት ተፈውሳል፣ ተፈውሰሻ። በመገረፉ ቁስል ተፈውሳቸዋል ይላል። ስለዚህ ሂሊንግ ግን እንዴት ነው አክቲቬት የምታደረገው? You are healed. You just need to activate it. እንደዚህ ጋራ ገንጥለ እንደዚህ ብለ ምናምን የሚል ወንጌል ስለሰማን ክርስትና ቀላል በመገረፉ ቁስል ተፈውሳል የሚለው በዛ ቃል ውስጥ ገልጠ ስገባ ነው ፈውስ ያለው። ቃሉ ወደሚቀጥለው ዓለም ነው የሚወስድ። በሰማያዊ ስፍራ በነገር ሁሉ በመንፈሳዊ በረከት ሁሉ የባረከ ያንተ በረከት ከመንፈሳዊ ዓለም መምጣት አለበት፣ ከመንፈሳዊ ዓለም ወደ ምድር መምጣት አለበት።